የቀዩ አንበሳ ተልእኮ፣ አዲሱ የኢትዮጵያ አየር ወለድ ከኤርትራ ድንበር እስከ ሞቃዲሾ። የኢትዮጵያ አየር ወለድ አቅም የት ደርሷል? አንድ ዕለት ታጣቂ ቡድን ነቀምት ከተማን ተቆጣጠረ፣ ንጹሐንን አገተ፣ ከተማውን አስጨነቀ። ይሄ ነገር ታዲያ ወታደራዊ ልባት ይፈልግ ነበረና ትዕዛዙ ወደ ወታደራዊ አዛዦች ጋር ደረሰ። የተወረረው ከተማ ነው ነውና በከባድ መሳሪያ አልያም በብዙ ሺ ወታደሮች ውጊያ ማድረግ የብዙ ንጹሐንን ሕይወት ይቀጥፋልና ተመራጭ አይደለም። ስለዚህ በጥቂት ቁጥር ግዙፍ ድል ለማምጣት ተልዕኮው ወደ ቀይ አንበሶቹ አየር ወለዶችና ኮማንዶዎች ሄደ። በዚህም ቀዩ አንበሳ በሌሊት ወደ ነቀምት ከተማ ተአምራዊ በሆነ መንገድ ከአውሮፕላንና ከሄሊኮፕተር እየተወረወረ ገባ። እልፍ አስደናቂ ተአምሮች ተሰሩ። በሁለት መቶ ኮማንዶ እና አየር ወለዶች እልፍ ሰራዊት ተደመሰሰ፣ ከተማ ጸዳ፣ የማይደገም ድል ተጻፈ። ድሉ የቀዩ አንበሳ ተልእኮ ተብሎ ይጠራል። ሰላም የተወደዳችሁ የሰሞንኛ ቤተሰቦች ዛሬ የቀዩን አንበሳ ጀብዱ የኢትዮጵያን አየር ወለድ ብቃትና ጥንካሬ ከተአምራዊው የነቀምት ውጊያ እስከ ሞቃዲሾ እና ኤርትራ ድንበር እናስቃኛቸዋለን። በጥንቅራችን ታዲያ በተጨማሪም እንደ አዲስ የተቋቋመውን የኢትዮጵያ አየር ወለድና የኮማንዶ ክፍለ ጦር በዝርዝር የምንቃኝ ሲሆን የፈጸማቸውን አስደናቂ ተልኮዎች አወቃቀሩንና አሁናዊ ብቃቱን እንዳስሳለን። አብራችሁን ቆዩ። የቀዩ አንበሳ ተልእኮ ወይም ኦፕሬሽን ሬድ ላየን የአየር ወለዱና የኮማንዶ ክፍሉ የብቃት ማሳያ ሊትመስ ፔፐር ነው ቢባል ማጋነን አይሆንም። ጊዜው ህዳር ወር በፈረንጆቹ 2023 ነው። ቦታው ደግሞ በኦሮሚያ ክልል ወለጋ ዞን ነቀምት ከተማ የእውነቱ መነሻ ደግሞ በአካባቢው የሚንቀሳቀሰው ታጣቂ ቡድን ወደ ከተማ ዘልቀው በመግባት መንግስቷ አስተዳደርን ለማፍረስ እና ንጹሐንን ለመጉዳት ማሰቡ ብሎም እርምጃ መውሰዱ ነበር። ይሄ መረጃ በቀጥታ ወደ ከፍተኛ አምራሮች እንደደረሰ ታዲያ የኢትዮጵያ አየር ወለድና ኮማንዶ ቡድን ጥምር የሆኑ 200 የላቁ አየር ወለድ ኮማንዶዎች ለተልዕኮ ዝግጁ ተደረጉ። ይህንን ቡድን ከደመና በላይ ቱርክ ሰራሹ ባይራክተር ቲቢ2 ድሮን፣ በቅርብ ደግሞ ኤምአይ 35 ሄሊኮፕተር ያግዙታል። ታጣቂ ቡድኑ ለጥቃት ወደ ከተማ ከመዝለቁ በፊት ከፍተኛ የሆነ ዝግጅት ሲያደርግ የከረመ ሲሆን ለብዙ ጊዜያት የዘለቀ ግጭትን ከመንግስት ጋር ሲያካሂድ ከርሟል። የቀዩ አንበሳ ተልኮ እንዲካሄድ የተወሰነው ደግሞ ታጣቂ ቡድኑ ወደ ከተማ በመግባቱ እና ለከተማ ውጊያ በላቀ ሁኔታ የሰለጠነው የአየር ወለዱና የኮማንዶ ቡድኑ በመሆኑ ነው። እውነቱ በመጀመሪያ ወደ ከፍተኛ አመራሮች እንደደረሰ ወዲያውኑ በቂ መረጃ የመሰብሰብ ስራ በመስራት የታጣቂውን ቅዶች ቀድሞ ማወቅ ተቻለ። በመቀጠል ከመረጃ ቀባዮች ጋር እንዳይገናኝ ግንኙነቶቹን ሁሉ መበጣጠስም ተቻለ። በማስከተል ወደ ተልእኮ ኮማንዶቹን ከማስገባት በፊት በቱርክ ሰራሹ ባይራክታር ቲቢቱ አደገኛ ድሮን በቂ የዳሰሳ ስራን ተሰራ። በእርግጥ በነቀምት አካባቢ ያለው ጥቅጥቅ ጫካ ሂደቱን ቀላል አላደረገውም ነበር። ተአምራዊ በሚመስል መልኩ ቀይ ቦኔት ያጠለቁት 200 ቀይ አንበሶች በምሽት የነቀምትን መንገዶች ተቆጣጠሩ። በዚህ ሰዓት እልል ያለው የከተማው ጊያም ተጀመረ። ልህ አስጨራሹ ትግል በመቶ የአየር ወለድ እና በእልፍ ታጣቂዎች መካከል ተካሄደ። የተወሰነው አንበሶቹ ቡድን ቀድሞ በደረሰው መረጃ መሰረት ታጣቂ አ 14 ሰዎች አንድ ህንፃ ላይ እንደያዘ ከበቡት። የታገቱት ሰዎች የአካባቢው አመራሮችና የእርዳታ ድርጅት ሰራተኞች ነበሩ። ታዲያ ህንፃው ላይ ከተካሄደው ታክቲካል ውጊያ በኋላ ህንፃውን ከታጣቂዎች በማጽዳት ኤምአይ 35 ተጨማሪ የተኩስ ሽፋን እየሰጠ በአስደናቂ ሁኔታ ታጋቾቹንና የቆሰሉ የኮማንዶ አባላቶችን በኤምአይ 17 ሄሊኮፕተር ማስወጣት ተቻለ። ከዚህኛው ወሳኝ ታጋች የማስለቀቅ ተልኮ በኋላ ቀዩ አንበሳ ወደ ከተማው በመመለስ ማጽዳቱን ተያያዘው። በዚህም አንድን ድብቅ የመሳሪያ መጋዘን ተቆጣጠረ። መጋዘኑ ታጣቂዎች ለረጅም ጊዜ እንዲዋጉ የሚያደርጋቸው የትጥቅ አቅርቦት ያለበት ነበር። እግረኛ ሲጠብቁ ዱብዳ ኮማንዶ የገጠማቸው ታጣቂዎቹ ተብረከረኩ። መጋዘኑ ውስጥ የነበረ ከ500 በላይ የክላሽ ትጥቅ ከነ ሙሉ ጥይቱ ተማረከ። እልፍ አርፒጂ መሳሪያዎች ከነ ተተኳሻቸው ተያዙ። ብዙ ሺህ ጥይቶችም ገቢ ሆኑ። ዋነኛ የቀይ አንበሶቹ የውጊያ ታክቲክ የነበረው የታጣቂዎቹን የመሳሪያ አቅርቦታቸውን መስበር እና ዋነኛ የጦር አዛዦቻቸውን በመግደል ማፈራረስ ነበር። በዚህም በተሳካ ሁኔታ የንጹሐንን ሞት የቀነሰ ስኬታማ የከተማ ላይ ኦፕሬሽን በስኬት ተካሄደ። ቀዩ አንበሳ የጫካውን ነብር በከተማ ዘረረው። በውጤቱም ከመቶ በላይ ታጣቂ ቡድን ወታደሮችና ከስድስት በላይ አመራሮች ተገደሉ። ግዙፍ የመሳሪያ አቅርቦቱ ተማረከ። ምንም እንኳን ሁለቱ በተኩስ ልውውጥ ቢሞቱም 14ቱን ታጋቾች ማስለቀቅ ተቻለ። ሙሉ የታጣቂው ግንኙነትም ተበጣጠሰ። በጠቅላላ ደግሞ ከ650 በላይ መሳሪያዎችና ከ2 ቶን በላይ ተተኳሾች ተማረኩ። በቀዩ አንበሳ በኩል ደግሞ አራት የኮማንዶ ቡድኖቹ ሲሰው 12 ቁስለኛ ወታደሮች ተገኙ። ቀዩ አንበሳ እጅግ ስኬታማ የሆነ ተልዕኮን ፈጸመ። ውጤቱ በወቅቱ ታጣቂ ቡድኑ በወለጋ የነበረውን እንቅስቃሴ ገታና አከርካሪውን የሰበረ ሲሆን አብዛኛውን የዞኑን ክፍል እንዲለቅ አድርጎታል። በተጨማሪም በጊዜ የኢትዮጵያ አየር ወለድና ኮማንዶ ምን መስራት እንደሚችል ያሳየ ድንቅ ክስተት ሆኖ ተመዝግቧል። ይህንን ተአምራዊ ጀብዱ የፈጸመው ኢትዮጵያ አየር ወለድና የኮማንዶ ክፍል ታዲያ እንዳዲስ የተዋቀረው በጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊት የማዘመን እቅድ እና ፕሮግራም መሰረት በፈረንጆቹ 2023 ሲሆን ቡድኑ የላቁና የጠነከሩ ወታደሮችን የያዘና በብቃት አሰልጥኖ ያሰማራ ነው። አየር ወለድ የግልና የቡድን ጥምር ጀግንነትን ያቀፈ የላቀ ወታደራዊ ሙያ ሲሆን፣ አየር ወለድ ግዳጁን በጠላት ወረዳ ከጀርባ በስተግራ ወይም ቀኝ ከአየር በመዝለል በግልም ሆነ በቡድን የሚፈጸም በመሆኑ የላቀ ስልጠናን ይፈልጋል። አንድ ሰው ታዲያ አየር ወለድ ለመሆን ከኮማንዶ ስልጠና ጀምሮ ከባድና ፈታኝ የስልጠና ሂደት ውስጥ ማለፍ ይኖርበታል። ታዲያ የኢትዮጵያ አየር ወለድ የተቋቋመው እንደ ቀዩ አንበሳ ተልኮ ሁሉ በዋናነት ለሀገር ውስጥ የጸጥታ ችግሮች ፈጥኖ እንዲደርስና የላቁ ኦፕሬሽኖችን በፍጥነት እንዲፈጽም ሲሆን በተጨማሪም ደግሞ የአፍሪካ ቀንድ ጠንካራ ኃይል በመሆን ኢትዮጵያን ከሚተነኩሷት ጎረቤት ሀገራትና እንደ አልሸባብ ካሉ የአሸባሪ ቡድኖች ጋር አጸፋዊ ምላሽ በመስጠት ወሳኝ እርምጃዎችን ይወስዳል። በተጨማሪም ደግሞ በኢትዮጵያ መከላከያ ሰራዊት ለዘመና የተመቸና ዓለም አቀፍ ተሞክሮችን ለማስረጽ የበቃ በመሆኑ ሰራዊቱ ከዘመኑ ጋር እንዲዘምን ድልድይ ይሆናል። የአየር ወለዱ አወቃቀር በጥንቃቄ የተሰራ ሲሆን አባላቶቹ የተመረጡት ከመላው የሰራዊት አባላት መካከል ጥሩ ዲሲፕሊን እና ብቃትን ያሳዩ ሲሆኑ፣ አየር ወለዱ በጭንቅ ሰዓት ከአየር ወደ ምድር እየተወረወረ ወሳኝ የአውደ ውጊያ ቦታዎችን ይቆጣጠራል፣ አስቸጋሪ ሚሽኖችን በብቃት ይወጣል፣ ለመላው ሰራዊቱ ቀድሞ በመገኘት መንገድ ይጠርጋል፣ ብሎም ሽፋን ይሰጣል። በአሁኑ ወቅት አየር ወለዱ በአነስተኛ የሰው ኃይል ከባባድ ሚሽኖችን የሚወጣና በብርጌድ ደረጃ ያለ ሲሆን ከ2000 እስከ 3000 የሚደርሱ አባላቶች አሉት። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ወለዱ በቀጣዩ ወደ ሙሉ ክፍለ ጦር ለማሳደግ እየተሰራ እንደሆነ ተናግረው ነበር። አሁንም በመንገድ ላይ ይገኛል። የአየር ወለዱ አባላት በብቃት የሚሰለጥኑት ቢሾፍቱ በሚገኘው አየር ወለድ ትምህርት ቤት ሲሆን፣ ትምህርት ቤቱ ብቁ አየር ወለዶችን በማፍራት ረገድ በእጅጉ ኃላፊነቱን እየተወጣ ይገኛል። አየር ወለድ የግልና የቡድን ጥምር ጀግንነትን ያቀፈ የላቀ ወታደራዊ ሙያ እንደመሆኑ በስልጠና ወቅት ይህንን የሚመጥን ብቃት መላበስም አስፈላጊ ነው። ታዲያ ማሰልጠኛ ማዕከሉ ዓለም በደረሰበት ቴክኖሎጂ በመታገዝ ብቁ አየር ወለዶችን የማፍራት የረጅም ጊዜ ልምድ ያለው ሲሆን በተለየ ሁኔታ ደግሞ የስልጠና ማዕከሉ ከዩናይትድ አረብ ኤምሬት እና ከቱርክ ስፔሻል ፎርስ ማሰልጠኞች ጋር በትብብር ይሰራል። አየር ወለዱ በተጨማሪ ለተልኮቹ የሚያገለግሉትን ድንቅ ድንቅ ጥጥቆች የታጠቀ ሲሆን ከቦታ ቦታ ለመንቀሳቀስ ግዙፉን ሲ130 ሄርኩሌስ የጦር አውሮፕላን እና ኤምአይ 17 እንዲሁም ኤምአይ 35 ሄሊኮፕተሮችን ይጠቀማል። ለውጊያ እና ለተኩስ ደግሞ ቱርክ ሰራሾቹን ኤምፒቲ 76 እና ሩሲያ ሰራሽ ፒኬኤም ማሽን ገኖችን ይታጠቃል። ከአየር ወለዱት የተቋቋመው የኮማንዶ ቡድን ቢሆን የሀገር ውስጥ የሽብር ጥቃቶችንና ከባባድ ተልእኮችን የሚወጣ ሲሆን ከ1500 በላይ አባላት አሉት። እነዚህ የኮማንዶ አባላት ደግሞ የላቁ ስልጠናዎችን በተለይም የከተማ ውጊያን ከእስራኤል እንዲሁም የተራራ ላይ ውጊያን ከቱርክ ተምረዋል። የአየር ወለዱ በተጨማሪ የሚታጠቋቸው ዘመናዊ መሳሪያዎች ደግሞ የምሽት የውጊያ መነጽሮችና ዘመናዊ ቦዲ አርመር እና ሄልሜቶች አሉ ሲሆን ለተልኳቸው አጋዥ እንዲሆኑ ደግሞ ቱርክ ሰራሹን ባይራክታር ቲቢ2 ድሮንን ይጠቀማሉ። የአየር ወለዱና የኮማንዶ ቡድኑ በኢትዮጵያ የተከሰቱ ውስጣዊ ግጭቶች ላይ ወሳኝ ተልኮችን በተደጋጋሚ እየተወጡ ሲሆን ከተልኮቹ መካከል ደግሞ በጣም የሚታወቀውና የአየር ወለዱ ብቃት የተመሰከረለት ቀደም ብለን የዳሰስነው የቀዩ አንበሳ ተልኮ ዋነኛው ነው። ታዲያ ከሀገር ውስጥ ተልኮች በተጨማሪ በኢትዮ ሱዳን ድንበር በተደጋጋሚ የመልሶ ማጥቃት መከላከሎችን ያካሂዳል። በኤርትራ አዋሳኝ በአፋር ደናኪል በኩል ደግሞ በድሮን የታገዘ ጥቃትን ይፈጽማል። ኮማንዶ ጦሩ ጀብድ በዚህም የሚያበቃ አይደለም። የአፍሪካ ሕብረት ሰላም አስከባሪን ተቀላቅሎ በደቡብ ሱዳን ተሰማርቷል። ሶማሊያ ገብቶ አልሸባብን ድምጥማጡን ማጥፋት ችሏል። አየር ወለድና የኮማንዶ ቡድኑን ቱርክ በስልጠና በድሮንና በትጥቅ ስታግዘው፣ ዩናይትድ አረብ ኤምሬት ደግሞ አየር ወለዱን በገንዘብ ትረዳዋለች። ቻይናም በበኩሏ በመገናኛ መሳሪያዎች በመከላከያ ሲስተሞች ታግዛቸዋለች። በቀጣይ ኢትዮጵያ ይህንን የጀግና ኃይል ወደ ክፍለ ጦር ለማሳደግ እየተሰራ ሲሆን በቀጣይ ወደ አምስት ሺህ አባላት እንዲኖሩት እየተሰራ ነው። በተጨማሪም ሲ 1 አውሮፕላን እና ድሮኖች እንዲጨመሩለት እየተደረገ ነው። የተወደዳችሁ የሰሞንኛ ወዳጆች ይሄ የአየር ወለድና የኮማንዶ ኃይል የኢትዮጵያ መከላከያ ኃይልም ኢትዮጵያም በጭንቅ ሰዓት የሚያዙትና ተልእኮውን የሚወጣ አደገኛ ኃይል ሲሆን ሰሞንኛ በዝርዝር ወደ እናንተ አደርሶታል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ ሁኑን